አንድ ሰው ከአንበሶችና ከነብሮች ጋር እየተነጋገረ እንደ ታማኝ አገልጋዮቹ ሲያደርጓቸው ሰምተው ያውቃሉ? እኚህ ጻድቅ ለመቶ ዓመታት በአንድ እግራቸው ቆመው እንደ ጸለየውስ? እድሜያቸውም ከ562 ዓመት በላይ እንደሆነ ብንነግራችሁስ? ከሁሉ በላይ ደግሞ ከፈጣሪያቸው የተቀበሉት አንድ ቃል ኪዳን፣ ኃጢአታቸውን ለተናዘዙ በቢሊዮን ለሚቆጠሩ ሰዎች እስከ 15 ትውልድ ድረስ የምሕረት ተስፋ እንደሚሰጥ ብታውቁስ? ይህ ተረት ወይም አፈ ታሪክ አይደለም። ይህ ዛሬ የምንመረምረው ብዙዎቻችን ስማቸውን የምናውቀው ነገር ግን የተሰወረ ታሪካቸውን በቅጡ የማንረዳው የታላቁ የጻድቁ የአቡነ ገብረ መንፈስ ቅዱስ እውነተኛ ገድል ነው። በዚህ ጉዞቸው ከግብጽ በረሃዎች እስከ ኢትዮጵያ ተራሮች የዘለቀውን አስደናቂ መንፈሳዊ ተጋድሏቸውን እንቃኛለን። ከአራዊት ጋር የነበራቸው ወዳጅነት መንፈሳዊ ምስጢሩ ምን እንደሆነና በተለይም ጥቅምት አምስት ቀን ለምን በልዩ ሁኔታ እንደሚከበሩ የማናውቃቸውን ድብቅ ገልጾች እንገልጻለን። በዚህ ታሪክ ፍጻሜ አንድ አባት በቅድስና ስላሳለፈው ሕይወት ብቻ ያበቃም መጨረሻውም በእምነትና በጽናት የሚገኘውን ኃይል የሰው ልጅ ከተፈጥሮ ጋር ብቻ ሳይሆን ከፈጣሪው ጋር ያለውን ግንኙነት እንዴት እንደሚያድስና ከሁሉ በላይ ደግሞ ለአንድ ጻድቅ የተሰጠ ቃል ኪዳን እንዴት ለትውልዶች ሁሉን የማይደርቅ የምሕረት ምንጭ እንደሚሆን የምንረዳበት ነው። ይህ ታሪክ ሰምታችሁ ስትጨርሱ ስለ እምነት ስለ ተስፋና ስለ እግዚአብሔር ምሕረት ያላቸው አመለካከት ፈጽሞ እንደ ቀድሞ ላይሆን ይችላል። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ዛሬ የምትሰሙት ታሪክ መንፈሳችሁም ከማደሱም በላይ ስለ ዓለም ያላችሁን አመለካከት ሊቀይር ይችላል። አባታችን ታሪክ የሚጀምረው ከኢትዮጵያ በሺዎች ከሚቆጠሩ ኪሎሜትሮች ርቃ ከምትገኘው በታላቋ የግብጽ ምድር ነው። አባታቸው ስምዖን እናታቸው አቅሌስያ ይባሉ ነበር። እነኚህ ቅዱሳን ሰዎች በዘመናቸው እግዚአብሔርን በመፍራት እና በበጎ ሥራቸው ይታወቁ ነበር። ነገር ግን በሕይወታቸው ውስጥ አንድ ትልቅ የጎደለ ነገር ነበር፤ እርሱም ልጅ ነው። ለሰላሳ ዓመታት በጾምና በጸሎት ልጅ እንዲሰጣቸው እግዚአብሔርን ቢለምኑም ጊዜው እየገፋ ሄደ። ተስፋ መቁረጥ በልባቸው ውስጥ ሲያንዣብብ፣ እግዚአብሔር ግን ጸሎታቸውን ሰምቶት ነበር። አንድ ቀን መልአኩ ቅዱስ ገብርኤል ለስምዖንና ለአቅሌስያ ተገልጦ ጸሎታችሁ ተሰምቷል፤ ዓለምን በቅድስናው ብርሃን የሚያበራ ስሙም በምድርና በሰማይ የሚከበር ልጅ ትወልዳላችሁ አላቸው። ይህ ዜና በቤታቸው ውስጥ ታላቅ ደስታን ፈጠረ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታሕሳስ 29 ቀን ተወለዱ። አባታችን ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዲያርፍ፣ እርሳቸውም በተወለዱ ጊዜ ተነስተው ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ዛውፃ ከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ሰገዱ። አብ ወልድ መንፈስ ቅዱስን ካመሰገኑ በኋላ እናታቸው አላቀፈቻቸው፣ ጡትም አልጠቡም። ሶስት ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው። ህፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱንም ህፃኑን ከበራ አንስተህ ከአንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡም አታስቡ ህፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡን መንፈሳዊ ነው። ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ የሰማያት ወርዶ ህፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ ሰባቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦ አስባረከው። እግዚአብሔር መልአኩን ወደ እናቴ ወደ ማርያም ውሰደውና ተባርከው አለውና፣ ወስዶም መቤታችንን ባረከችው። በሦስት ዓመቱ ሊቀ ጳጳሳቱ አቡነ ገብርኤል ዘንድ ቀርቦ ዲቁናን ተቀበለ። የዓለምን ጣዕም ሳያውቅ፣ የኃጢአትን መንገድ ሳይከተል ልቡናው በንጽሕናና በቅድስና ብቻ ታንጹ አደገ። ይህ ገና የጉዞ መጀመሪያ ነበር። ወደፊት የሚጠብቀው የመንፈሳዊ ተጋድሎ እጅግ ብዙና ከባድ ነበር። አባታችን ያሉበት ገዳም በዘመኑ በታላላቅ አባቶችና በጠንካራ ትሕርምት ሕይወታቸው የሚታወቁ መነኮሳት የተሞላ ነበር። በዚያም እንደ አባ መቃርስ፣ አባ እንጦንስ ካሉ ታላላቅ ቅዱሳን መንፈሳዊ ትምህርትን እና ተጋድሎን ተማሩ። የትሕርምት ሕይወታቸውም እጅግ አስቸጋሪ ነበር። ሌሊቱም በሙሉ በጸሎትና በስግደት ያሳልፉ ነበር። አባታችን ሰውነታቸውን ለነፍሳቸው ያስገዙ፣ ስጋዊ ፍላጎታቸውን ሙሉ በሙሉ የገደሉ ነበሩ። በገዳም ውስጥ የነበሩ ሌሎች መነኮሳት እንኳን በእርሳቸው ትጋትና መንፈሳዊ ጥንካሬ ይደነቁ ነበር። በዚህ ገዳም ውስጥ ለብዙ ዓመታት ከኖሩ በኋላ ልባቸው ይበልጥ ብቸኝነትን ፈለገ። ከሰው ተለይቶ ከፈጣሪው ጋር ብቻ መሆን እናፈቀ። ስለዚህም ማንም ሰው ወደማይደርስበት፣ አራዊት ወደሚኖሩበት ጭልጥ ያለ በረሃ ገቡ። አባታችን አቡነ ገብረ መንፈስ ቅዱስ በዚህ በረሃ ውስጥ ለሶስት መቶ ዓመታት ያክል እንደኖሩ ገድላቸው ይነግረናል። ብዙ ሰዎች አባታችን በቀጥታ ከቤተሰቦቻቸው ወጥተው ወደ ኢትዮጵያ ይመጡ ይመስላቸዋል። ነገር ግን በግብጽ በረሃዎች ውስጥ ለ300 ዓመታት ያክል እጅግ አስቸጋሪ በሆነ ተጋድሎ ውስጥ አልፈዋል። ይህ ጊዜ እርሳቸውን ለመንፈሳዊ ዓለም ያዘጋጀው፣ የጸሎት ኃይላቸውን ያጎለበቱበትና ከፈጣሪያቸው ጋር ያላቸውን ግንኙነት ያጠናከሩበት ወሳኝ ወቅት ነበር። ይህ ወቅት ከሰው ልጆች ጋር ያላቸውን ግንኙነት አቋርጠው ከተፈጥሮና ከፈጣሪ ጋር ብቻ እንዲነጋገሩ ያስተማራቸው የዝግጅት ምዕራፍ ነው። በዚህ ወቅት ነበር የሰውን ልጅ ቋንቋ ትተው የአራዊትን ቋንቋ መናገር የጀመሩት የሚል ትውፊትም አለ። በዚህ በረሃ ውስጥ ዲያብሎስ በተለያዩ መንገዶች ይፈትናቸው ነበር። በአንዲት ቆንጆ ሴት ተመስሎ፣ በሀብትና በክብር ተስፋ እንዲሁም በሚያስፈራራ ወሬ መልክ እየመጣ ከጸሎታቸው ሊያስተጓጉላቸው ሞከረ። አባታችን ግን በእምነት ጽናትና በጸሎት ኃይል ሁሉንም ፈተናዎች አሸነፉ። አባታችን አቡነ ገብረ መንፈስ ቅዱስ በግብጽ በረሃ ለሶስት መቶ ዓመታት ያክል ከኖሩ በኋላ አንድ ቀን ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ከቅድስት ድንግል ማርያም ጋር ተገለጠላቸው። ጌታም ወዳጄ ገብረ መንፈስ ቅዱስ ሆይ በዚህ ቦታ ያደረከውን ተጋድሎ ይበቃል፤ አሁን የምወደው ሕዝቤ ወዳለባት የቅዱሳንም ማደሪያ ወደ ሆነችው ወደ ኢትዮጵያ ምድር ሂድ በዚያም ስሜን ታከብራለህ፣ ብዙ ተአምራትንም ታደርጋለህ አለው። ይህ ትዕዛዝ ለአባታችን አዲስ ምዕራፍ ነበር። እርሱም ጌታዬ ሆይ ይህችን ምድር እንዴት አውቃታለሁ? መንገዱንስ ማን ያሳየኛል ሲል ጠየቀ። ጌታም አትፍራ፣ የመላእክት አለቃ ቅዱስ ገብርኤል ይመራሃል አለው። በዚህም መሰረት በሰማያዊ ኃይል እየተመራ ጉዞውን ወደ ኢትዮጵያ ጀመረ። ይህ ጉዞ ቀላል አልነበረም። አባታችን አቡነ ገብረ መንፈስ ቅዱስ ባህርና በረሃዎችን አቋርጠው አስቸጋሪ ተራራዎችን አልፈው ወደ ኢትዮጵያ ደረሱ። እዚህ ላይ ነው ጥቅምት አምስት የተለየ ትርጉም የሚያስገኘው። አቡነ ገብረ መንፈስ ቅዱስ ከግብጽ ተነስተው ረጅምና አስደናቂ ጉዞ ካደረጉ በኋላ ኢትዮጵያ ምድር የገቡት ጥቅምት አምስት ቀን ነው። ይህ ቀን አባታችን ለኢትዮጵያ ሕዝብ የተሰጡባት ታላቁ መንፈሳዊ ተልእኮ የተጀመረበት ቀን ነው። ልክ አንድ ሕዝብ ታላቅ መሪውን ወይም ነጻ አውጪውን ሲቀበል እንደሚያደርገው ኢትዮጵያም ይህንን ታላቅ አባት የተቀበለችበት ቀን በመሆኑ በታላቅ ድምቀት ይከበራል። ስለዚህ ጥቅምት አምስት የልደቱ ወይም የዕረፍቱ ሳይሆን ወደ ኢትዮጵያ የገቡበትና ታላቁን አገልግሎቱን የጀመሩበት ቀን በመሆኑ በልዩ ሁኔታ ይታሰባል። ኢትዮጵያም እንደደረሱ የመጀመሪያው ማረፊያ በሰሜን በኩል በአክሱም አካባቢ ነበር። በዚያም የአገሪቱን ቅዱሳት መካናት እየተሳለሙና እየባረኩ ለተወሰነ ጊዜ ቆዩ። ከዚያም በመንፈስ ቅዱስ እየተመሩ ወደ ተለያዩ የኢትዮጵያ ክፍሎች ተጓዙ። ከነዚህም መካከል ምድረ ከብድ እና ሌሎችን ቦታዎች ይገኙበታል። ነገር ግን ዋነኛና የመጨረሻ ማረፊያቸው እጅግ አስደናቂ ተጋድሎን ያደረጉበት ቦታ ዝቋላ ተራራ ነበር። ዝቋላ ተራራ ከደብረ ዘይት ከተማ አጠገብ የሚገኝ ለዓይን የሚያምር ሐይቅ ያለው፣ ነገር ግን በወቅቱ የአጋንንትና የክፉ መናፍስት የተሞላ አስፈሪ ቦታ ነበር። የአካባቢው ሰዎች በቀን እንኳን ወደ ተራራው ለመቅረብ ይፈሩ ነበር። አባታችን አቡነ ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ እየተመሩ ይህንን ቦታ የመንፈሳዊ ተጋድሎ ማዕከል አድርገው መረጡ። በዚህም ተራራ ላይ ያደረጉት ተጋድሎ በቃላት ለማግለጽ ይከብዳል። ከሁሉ በላይ የሚጠቀሰው ለመቶ ዓመታት ያክል በአንድ እግራቸው ቆመው መጸለያቸው ነው። ይህንን ሲያደርጉ ለሰባት ዓመታት ያክል አይናቸውን እንኳን አልከደኑም ነበር። በዚህም ጽናታቸው የተነሳ ያልቆሙበት እግራቸው ተቆርጦ እስከ መውደቅም ደርሶ ነበር። ነገር ግን መልአኩ መጥቶ እንደ አዲስ አድርጎላቸዋል። ይህ ተጋድሎ የሰው ልጅ በፈጣሪ ኃይል ምን ያክል ስጋዊ ሕግጋትን ማሸነፍ እንደሚችል ያሳያል። ዝቋላን ይዘው የነበሩ አጋንንት የአባታችንን መምጣት አልወደዱም። በተለያዩ መንገዶች ሊያስፈራሯቸውና ሊያባረሯቸው ሞከሩ። በተራራውም ላይ እሳትን ያዘንቡበት፣ ድንጋይ የሚያንከባልሉበት ነበር። አባታችን ግን በጸሎትና በኃይል በመስቀሉ ምልክት ሁሉን ድል አደረጓቸው። በመጨረሻም አጋንንቱ ተሸንፈው ተራራውን ለቀው ሄዱ። ዝቋላም ከክፉ መናፍስት ማደሪያነት ወደ ቅዱሳን መላእክት መሰብሰቢያነት ተለወጠች። አባታችን አቡነ ገብረ መንፈስ ቅዱስ ዝቋላ ላይ ብቻቸውን አልነበሩም። ስልሳ አንበሶችና ስልሳ ነብሮች እንደ ታማኝ አገልጋዮች አብረዋቸው ይኖሩ ነበር። ብዙ ጊዜ ሰዎች አባታችን ከአራዊት ጋር እንደኖሩ ሲሰሙ እንደ ተራ ታሪክ ያዩታል። ነገር ግን የዚህ ነገር መንፈሳዊ ትርጉም እጅግ ጥልቅ ነው። ይህ የሚያሳየው የመጀመሪያው አዳም በኃጢአት ከመውደቁ በፊት በተፈጥሮ ላይ የነበረውን ሥልጣን ነው። አዳም በገነት ውስጥ ከአራዊት ጋር በሰላም ይኖር ነበር፣ እርሱንም ይታዘዙት ነበር። አባታችን አቡነ ገብረ መንፈስ ቅዱስ በቅድስና ሕይወታቸው አማካኝነት የሰው ልጅ አጣውን ያንን የመጀመሪያውን ንጽሕናና ሥልጣን መልሰው መግኘታቸውን ያሳያል። አራዊቱ ለእርሳቸው መታዘዛቸው የቅድስና ኃይል የተፈጥሮንም ሥርዓት እንኳን የሚለውጥና ወደ ቀድሞ ሰላሙ እንደሚመልስ ማሳያ ነው። አንበሶቹ መንገዱን ሲጠርጉላቸው፣ ነብሮቹ ደግሞ ከጀርባ ሲከተሏቸው ነበር። ይህ የገነት ሕይወት ምሳሌ ነበር። የአቡነ ገብረ መንፈስ ቅዱስ ሕይወት በታምራት የተሞላ ነበር። ገድላቸው ላይ ከተጻፉት መካከል ጥቂቶቹን እንመልከት። አንድ ቀን ከአንበሶቹ አንዱ ሲሞት ሌሎቿን በሶች ከቦት እያለቀሱ ወደ አባታችን መጡ። አባታችንም ወደ ሞተው አንበሳ ሄደው በጌታዬ በኢየሱስ ክርስቶስ ኃይል ተነስ ሲሉት የሞተው አንበሳ ወዲያውኑ ሕያው ሆኖ ተነሳ። ይህም የሕይወትና የሞት ስልጣን በተሰጣቸው ቅዱሳን እጅ እንዴት እንደሚገለጥ ያሳያል። አንድ ጊዜ ዝቋላ ላይ የነበሩት አራዊት በውሃ ጥም ሲሰቃዩ አባታችን በጸሎት ከደረቅ ጭንጫ ላይ ሕይወት የሆነ ውሃን አፈለቁ። ይህች ምንጭ እስከ ዛሬ ድረስ በዝቋላ ገዳም እንደምትገኝና ለብዙዎች የፈውስ ምንጭ እንደሆነች ይነገራል። በጸሎታቸውና በእምነታቸው ብዙ በሽተኞችን ፈውሰዋል። ከነዚህም መካከል ለብዙ ዓመታት አይኑ ታውሮ የነበረ አንድ ሰው ወደ እርሳቸው መጥቶ በጸሎታቸው ወዲያውኑ አይኑ በራለት። በወቅቱ የነበረው የኢትዮጵያ ንጉሥ በአንዳንድ ገድላት ላይ ላሊበላ እንደነበር ይናገራል። የአባታችንን ዝና ሰምቶ ወደ ዝቋላ ሄደ። ንጉሱ ወደ ተራራው ሲቀርቡ አንበሶቹና ነብሮቹም መንገዱን ዘግተው አስፈራሩት። አባታችን ግን መጥተው አራዊቱን ገስጸው እንዲያልፉ አደረጉት። ንጉሱም በአባታችን ቅድስና ተደንቆ ለገዳሙ የሚያስፈልገውን ሁሉ እንዲያሟላ አድርጓል። እነዚህ ተአምራት የእግዚአብሔር ኃይል በወዳጆቹ ላይ እንዴት እንደሚገለጥና የእምነት ሰው ምን ያክል ታላቅ ስራ መስራት እንደሚችል የሚያሳዩ ጥቂት ምሳሌዎች ናቸው። ከአባታችን ከአቡነ ገብረ መንፈስ ቅዱስ ታሪክ ሁሉ እጅግ የላቀውና እስከዛሬ ድረስ በምእመናን ልብ ውስጥ ልዩ ቦታ ያለው ጌታችን ኢየሱስ ክርስቶስ ለአባታችን የገባው ቃል ኪዳን ነው። ለ562 ዓመታት በታላቅ ተጋድሎና በንጹህ ሕይወት ከኖረ በኋላ ጌታችን በታላቅ ክብር ተገለጠለት። ጌታም ወዳጅ የገብረ መንፈስ ቅዱስ ሆይ። በምድር ላይ ያደረግከው ተጋድሎ ሁሉ በፊቴ መዓዛው እንደ ዕጣን ሆኖ ደርሷል። ስለዚህ የምትለምነውን ሁሉ ሰጠሃለው እና ለምን አለው። አባታችንም በፊቱ ወድቀው እንዲህ ሲለምኑ፣ ጌታዬና አምላኬ ሆይ እኔ ባሪያህ ምንም ነኝ፣ ነገር ግን ስለማያልቀው ምሕረትህ ስሜን የጠራን በስሜ ለድሆች የሰጠውን መታሰቢያን ያደረገን፣ ገድሌን የፈጸመውን ወይም ያነበበውን፣ የቆምኩበትን ቦታ የተሳለመውን ሁሉ ከነ ቤተሰባቸው። እስከ 15 ትውልድ ድረስ እንድትምርልኝ ከሲኦልም እንድታወጣልኝ ቃል ኪዳንን ትገባልኝ ዘንድ ለምንሃለው አሉት። ይህም ቃል ኪዳን እንዲሁ የተሰጠ አይደለም። የቃል ኪዳኑ ጥልቀት ሲታይ አባታችን ለራሳቸው ምንም ነገር አለመጠየቃቸው ነው። የጠየቁት ለኃጢአተኛው የሰው ልጅ ምህረትን ነው። ይህም የእውነተኛ የቅዱሳን መገለጫ ነው። እነርሱ ለራሳቸው ሳይሆን ለሌሎች ይኖራሉ። ይህ ቃል ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማላጅነት አስተምሮ ውስጥ ትልቅ ቦታ አለው። ጻድቁ በሕይወት ሳሉ ዓለምን በጸሎታቸው እንዳሰቡ ሁሉ ከሞት በኋላም በጸሎትና በተገባላቸው ቃል ኪዳን አማካኝነት ምዕመናንን እንደሚረዱ ያሳያል። ይህ ቃል ኪዳን የተስፋና የምህረት ምልክት ነው። ጌታችንም ይህንን ልመናቸውን ተቀብሎ የለመንከውን ሁሉ ሰጥቻለሁ ስምህን የጠራ መታሰቢያን ያደረገው ሁሉ በምሕረቴ ጎበኘዋለሁ በማለት የማያልቅ ቃል ኪዳን ገብቶላቸው አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በዚህ ምድር ላይ ከኖሩ በኋላ ወደ ፈጣሪያቸው የሚሄዱበት ቀን ደረሰ። ዕረፍታቸው መጋቢት አምስት ቀን ነው። በዚህችም ቀን። ጌታችን ከመላእክት ጋር መጥቶ ወዳጄ ሆይ የምድር ቆይታ ተፈጸመ፣ አሁን ወደ ዘላለማዊ ዕረፍት ትገባ ዘንድ ወደ እኔና አላቸው። አባታችንም በታላቅ ደስታ ነፍሳቸውን ለፈጣሪያቸው ሰጡ። በዕረፍታቸውም ጊዜ ታላላቅ ተአምራትን ተደረጉ። ሰማይ ተከፈተ፣ የመላእክት ዝማሬ ተሰማ፣ በአካባቢው ሙሉ በሙሉ በሚያስደንቅ መዓዛ ተሞላ። አባታችን ጻድቁ ገብረ መንፈስ ቅዱስ በኢትዮጵያ ለ262 ዓመተ ምሕረት ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነ ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዕለተ እሁድ አርፈዋል። መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምስዋ ቀብረዋቸዋል። ምንም እንኳን በስጋ ከኛ ቢለዩም፣ በመንፈስ ግን ከኛ ጋር ናቸው። የተገባላቸው ቃል ኪዳን ሕያው ነው። አቡዬ ገብረ መንፈስ ቅዱስን በጸለቱ ለሚለምኗቸው ሁሉ ፈጥነው ይደርሳሉ። ውድ የቻናላችን ቤተሰቦች፣ ዛሬ በአባታችን በአቡነ ገብረ መንፈስ ቅዱስ አስደናቂ ታሪክ ውስጥ አብረን ተጓዝ ከግብጽ ምድር ተነስተው በኢትዮጵያ ሰማይ ስር ያበሩትን የጻድቁን ታላቅ መንፈሳዊ ሕይወት በመጠኑም ቢሆን ተመልክተናል። የአባታችን ታሪክ አንድ ነገር ያስተምረናል። እምነት ተራራን ይነቀንቃል ጸሎት የአራዊትን ልብ ይለውጣል ቅድስናም የሰው ልጅ ወደ መለኮታዊ ክብር ያቀርበዋል። አባታችን የትዕግስት የጽናትና ያለማቋረጥ ጸሎት ተምሳሌ ናቸው ከአራዊት ጋር በሰላም መኖራቸው የሰው ልጅ ከጥላቻና ከክፋት ሲወጣ ከተፈጥሮ ጋር እንኳን በስምምነት መኖር እንደሚችል ያሳየናል። ጥቅምት አምስት ቀን ወደ ኢትዮጵያ የገቡበት ቀን ስናከብር አባታችን ለዚች ሀገር ያመጡትን በረከትና የተከፈለውን ዋጋ እናስባለን። የተገባላቸውም ቃል ኪዳን ደግሞ የእግዚአብሔር ምሕረት ምን ያክል ሰፊ እንደሆነ፣ በወዳጆቹም በኩል እንዴት እንደሚገለጽ ያስታውሰናል። የአባታችን የአቡነ ገብረ መንፈስ ቅዱስ ታሪክ በገጾች ተጽፎ የሚያልቅ አይደለም በእያንዳንዱ አማኝ ልብ ውስጥ ሕያው ሆኖ የሚኖር ለተጨነቀ ተስፋ ለታመመ ፈውስ ለኃጢአተኛ ምሕረትን የሚያመጣ ነው እንጂ። እናንተ እስከ ታላቁ አባት ታሪክ ምን ተማራችሁ? በየትኛው የታሪክ ውስጥ ክፍል ልባችሁን ነካው? ከዚህ በፊት የማታውቁት የትኛውን እውነታ ነው ዛሬ ያወቃችሁት? ሐሳባችሁን በኮሜንት መስጫው ላይ አካፍሉን። የዛሬው ዝግጅት ይህንን ይመስል ነበር። በቀጣይ በሌላ አስተማሪና አስደናቂ ታሪክ እስከምንገናኝ ድረስ የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከትና ረድኤት አማላጅነት ከሁላችን ጋር ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑ።